ይሰናል። አድማቻችን ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት፣ ም ፕሮግራሙ ፉትቦል ካፌ ነው። የሚላን ደርቢን ጨዋታ እንመልከት። ትናንትና የተደረገውን ጨዋታ ሚላን አሸንፏል። ይህንን ጉዳይ እናንሳው። ኢንተር ሚላን በዚህ በቅርብ እየተደረጉ ባሉ ጨዋታዎች ላይ ቡድኑ ከፍተኛ የሆነ መዳከም ውስጥ ገብቷል የሚሉ በርካታ አስተያየቶች ሲሰጡ ደግሞ ቡድኑም ሜዳ ላይ የሚያሳያቸው እንቅስቃሴዎች ይህንን ሲናገሩ ቆይተዋል። ትናንትና ግን በሚላን ተሸንፎ ተፈትኖ ነው የተሸነፈው። ይህንን ጉዳይ እንመልከተው። የትሪብል ምኞቱ አብቅቷል። ትናንትና ምሽት ደግሞ በድምር ውጤት አራት ለአንድ ነው የተሸነፈው። ሚላን ና በደርቢው ወይም በተቀናቃኙ መሸነፉ ደግሞ ሌላ ስሜት አለው። ይህንን ጉዳይ እንመልከት። ልክ ነው። ለኢንተር በጣም አስቸጋሪ ሳምንት ነው ይሄ። ምክንያቱም ባለፈው ቅዳሜ እለት በመጨረሻው ደቂቃ ነው ሪካርዶ ኦርሶሊኒ ያቺን ጎል አስቆጥሮ በግሩም ብቃት ላይ በሚገኘው ቦሎኛ የተሸነፈው ና ከናፖሊ ጋር በነጥብ እኩል የሆነው። ስለዚህ አሁን ሁለቱም ናፖሊም ኢንተርም ሰባ አንድ ሰባ አንድ ነጥብ አላቸው። እስከ ውድድር ዘመኑ መጨረሻ ድረስ በዚሁ ነጥብ የውድድር ዘመኑ የመጨረሻ 38 ጨዋታ ከተደረገ በኋላ እኩል ቢሆኑ ማለት ነው። ያው በሴሪያ አንዴ ብቻ ነው የሆኑ ከዚህ በፊት 1964 ብቻ። የጎል ልዩነት አይታይም፣ የሚታየው የሚደረገው ፕሌኦፍ፣ ሁለቱ በእኩል ነጥብ የጨረሱት ቡድኖች እርስ በርሳቸው እንዲጫወቱ ይደረጋል። ለዛ እድል የከፈተ ነው ደግሞ የቀሩት ጨዋታዎች ምንም እንኳ አሁንም ኢንተር ስኩዴቶ ለማሸነፍ የበለጠ እድል አለው ቢባልም፣ ነገር ግን በተጋጣሚዎቻቸው ጥራት ኢንተር የበለጠ ከባባድ ጨዋታዎች አሉበት ከናፖሊ ይልቅ። ናፖሊም ምናልባት ቶሪኖ ነው ደህና፣ በቅርብ ጊዜም ስለተሻሻለ ከቶሪኖ ጋር የሚደረግ ጨዋታ ብቻ ነው የበለጠ ጠጣር። በእርግጥ በወረቀት ላይ ያለ ግምት ወይም አሁን ቡድኖቹ ባላቸው ጥንካሬ ላይ ያለ ግምት ነው። ስለዚህ በቦሎኛ ተሸነፈ በቀደም፣ ከዚያ ትላንትና ደግሞ በሚላን መሸነፉ ብቻ አይደለም። ለኮፓ ኢታሊያ ፍጻሜ ለመድረስ ሲደረግ የነበረ ጨዋታ ነው። በሚላን በዚህ ዓመት አምስት ጊዜ ተገናኝተው በአስርተ ዓመታት ውስጥ መጥፎ በሚባለው በዚህኛው ሚላን ለሁለተኛ ጊዜ አሰልጣኝ በቀየረው እና ይህም አሰልጣኝ የውድድር ዘመኑ ሲያበቃ ምንም እንኳ ሱፐር ኮፓ ኢታሊያን ራሱ ኢንተርን ከሁለት ለዜሮ መመራት ተነስቶ ሶስት ለሁለት ቢያሸንፍም ትላንትና ምድል ቢያደረግም ና መጨረሻ ላይ ኮፓ ኢታሊያን ቢያሸንፍ በእርግጥ ፍጻሜው ላይ ቦሎኛን ወደ ፍጻሜ የሚደርስ የሚመስለው ኢምፖሊን በመጀመሪያው ጨዋታ ሶስት ለዜሮ አሸንፎ ስለነበር ዛሬ መልስ ጨዋታው ይደረጋል በኤሲ ሚላን ቦሎኛ ስለማሸነፉ ምንም ዋስትና የለም በጣም ጥሩ ቡድን ነው ቦሎኛ ግን ሁለት ዋንጫ አሸንፈው ሱፐር ኮፓ ኢታሊያ ዋንጫ ነው አይደለም የሚል ክርክር እንዳለ ሆኖ ወይም እንደ እንደ ምር ዋንጫ መወሰድ አለበት ወይ እኔ ግን በግማሽ ፍጻሜ ዩቬን ካሸንፍሽ በፍጻሜ ኢንተርን ካሸንፍ ለምን ዋንጫ አይባልም ዋንጫ ነው ሁለቱ አንጫ አሸነፎች ጭምር ሊባረር ይችላል ማለት ነው። ሰርጂዮ ኮንሴሳ ኃይለኛ ቀውስ ውስጥ ያለ ነው። በስኩዴቶ በሴሪያ ዘጠነኛ ስፍራ ላይ የተቀመጠ ቡድን በዚህ ቡድን አምስት ጊዜ ተጫውቶ ኢንተር አንድም አላሸነፍም። ሶስት ጊዜ ኤሲ ሚላን ያሸነፈው፣ የመጨረሻው ኮንፈርታብል ድል ደግሞ የትላንት ምሽቱ ድል። ትላንትና አንድ መረጃ አሳስቼ ነበር። ልክ ነው። የቅዳሜው የሮማ ጨዋታ ፖስፖን ተደርጓል፣ ግን ወደ ሁድን የተደረገው የሊቀ ጳጳሱ ቀብር ቅዳሜ ስለሆነ ይሄ ማለት ከባርሰሎና ጋር በሚቀጥለው ሳምንት ጨዋታ ሲያደርግ በሴሪያ ታሪክ በሴሪያ ጨዋታና በቻምፒየንስ ሊግ ጨዋታ መሀል ጠባቡ ጊዜ ሆኖ ነው ጨዋታው የሚደረግ ቡድኑ ላይ ያለ መዳከም አለ። ስለዚህ አስቸጋሪ ቀናት ናቸው እነዚህ ጥቂት ሳምንታት፣ አስቸጋሪ ሳምንታት ናቸው ለሲሞኔ ኢንዛጊ ቡድን። ትላንትና በእርግጥ ሳንሲሮ ሳንሲሮ ነው፣ ሁለቱም ቡድኖች እዛው ሜዳ ላይ ነው የሚጫወቱት። ግን ትላንትና ቴክኒካሊ በኢንተር ሜዳ ነው ጨዋታው የተደረገው፣ ምክንያቱም አብዛኞቹ ደጋፊዎች የኢንተር ደጋፊዎች ስለሆኑ በቴክኒካዊ አነጋገር በሜዳው ነው የተሸንፉ። ኩርቨሱድ ወይም በስቴዲየሙ የደቡቡ ክፍል የሚቀመጡት የሚላን ኡልትራዎች ካልሆኑ በስተቀር ሌላው በሙሉ ኔራ ዙሪ ነው የነበረው ጥቁርና ሰማያዊ ነው የነበረው። ስለዚህ በሜዳውም ተሸንፎ ነው ከኮፓ ኢታሊያ ውጭ የሆኑ ስለ ትሬብል ብቻ አልነበረም እኮ ይወራ የነበረው፣ የዓለም ክለቦች ዋንጫ ላይ ስለሚሳተፍ ስለ ኳድሩፑል ጭምር ይወራ ነበር። እንደ ቀልድም ቢሆን ብሎታል ሲሞኔ ኢንዛጊ ራሱ ትላንት። እግር ኳስ መቼስ ሁለተኛ እድል ይሰጣል ለሰዎች። ሉካ ዮቪች የትላንት ምሽቱ ጀግና መሆኑ የሚገርም ነው። ሉካ ዮቪች ከ2018 በኋላ ጥሩ ተጫውቶ አያውቅም። ወይም ምክንያቱም ከፍራንክፉርት ወደ ሪያል ማድሪድ ሄደ። 60 ሚሊዮን ዩሮ ነው የፈሰሰበት። የባከነው ሆነ በኋላ በውሰት ወደ ተለያዩ ክለቦች ሲጓዝ ከረመ። የመጨረሻ የሴሪያ ክለቡ ከኤሲ ሚላን በፊት ፊዮረንቲና ነበር። ሰዎች ግር ብሏቸው ነበር። ለምንድን ነው ኤሲ ሚላን ይህንን በላቪዮላ ጭምር ቋሚ ያልሆነ ተጫዋች አስፈርመውም የሚል ግርታ ነበራቸው። ሚላንም ውስጥ ከመጣ በኋላ የመጀመሪያዎቹ አምስት ወራት ላይ ሶስት ጨዋታ ብቻ ነበር ያደረገው እስከ ጃንዋሪ ድረስ እና አንዱንም ጨዋታ አልጨረሰም። ወይ የተቀየረ ይገባል ወይ ተቀይሮ በጊዜ ይወጣል የምሽቱ የደርቢ ደላ ማዶኒና ጀግና ይሄ ተጫዋች ነው፣ ሉካ ዮቪች። የሚገርም ነው እግር ኳስ። የመጀመሪያዎቹም ሁለት ጎሎች ያስቆጠረው እሱ ስለሆነ እና ጨዋታው ሲጀመርም አሰልጣኝ ሴርጆ ኮንሴሳው ታሚ አብርሃምን የመጀመሪያ አሰላለፍ ውስጥ አድርጎ ያስጀምራል የሚል ግምት የነበረው ግን ሉካ ዮቪችን ያጫወቱ። በእርግጥ ሉካ ዮቪች ጥሩ ፎርም ላይ ነው ያለው። የትላንትናው ጨዋታ ከመጀመሩ በፊት ከመጨረሻዎቹ አምስት ጨዋታዎች ሶስት ጎል መሰለኝ አስቆጥሮ የመጣው ደህና ፎርም ላይ ያለ ነው። ግን ደርቢ ደለ መዶኒነን ይጀምራል የሚል ግምት አልነበረም። ይሄ ተጫዋች ነው ጨዋታውን የወሰነው። አባቱ ሚላን ይባላል። የሉካ አባት ለሚላን መጫወት ይፈልግ ነበር ሚላን ድሮ በሀገሩ የፓርቲዛን ቤልግሬድ ናምን ተጫዋች ነበር። በእርግጥ ለብሔራዊ ቡድን የመጫወት ድል አላገኝም ዩጎስላቪያ ከመፈራረሱ ወጣት ነው 49 አርባ ዘጠኝ አመቱ ብቻ ነው። ይሄኛው ሀያ ሰባት አመቱ ነው ልጁ፣ ስለዚህ በጊዜ ነው የወለደው ለሚላን የመጫወት ህልም ነበረው። ያንን ህልሙን እየኖረ ያለው በልጁ ነው። ግን ስኬታማ አልነበረም እስካሁን ድረስ ሉካ ዮቪች በኢንተር በኩል ከበቀደሙ የቦሎኛ ጨዋታ አሁን ያየሽ ታይት መርሃ ግብር ስለሆነ ሁሉም አሰልጣኞች እንደሚያደርጉት ማለት ነው። በተለይ በቻምፒየንስ ሊግ ሴሚፋይናል ያሉትን አሰልጣኞች ካየሽ የኤንሪኬ ማርቴታም፣ ባንዚፍሊክም ደግሞ ሲሞኔ ኤንዛጊም ሀይለኛ ሮቴሽን ነው እያደረጉ ያሉ። ከቦሎኛ ወደ ትላንትናው ጨዋታ ሲመጣ የስድስት ተጫዋች ለውጥ አድርጎ ነው የመጣው። በእርግጥ ከአስላኒ በስተቀር ሌሎቹ ብዙ የሚያስገርሙ አይደሉም። የአስላኒ የመጀመሪያ አሰላለፍ ውስጥ መካተትና የሀካን ቻለን ሁሉ ያስገርም አይደለም። ሀካን ቻለን ሁሉ ጥሩ ሲዝን አይደለም እያሳለፈ ያሉ ብቅ ጥልቅ የሚል ተጫዋች ነው። ግን በዚህ ጨዋታ ላይ ብዙ ታሪክ አለው። የቀድሞ ሮዜኔሪ እንደመሆኑ ደግሞ ሚላን ላይ ደስ ይለዋል ጎል ሲያስቆጥር። ድሮ የተጫወትኩበት ክለብ ነው ምናምን የሚል ስሜት ያለው ተጫዋች አይደለም። ትልቁ ሰርፕራይዝ ከሆነ ምናልባት እሱ ነው። ካልሆነ ቢሴክ ጨዋታውን ጀምሯል። አማራጮች ነበሩት። ፍራንቼስኮ ቼርቢ ወይም ቤንጃማ ፓቫን መጠቀም ይችል ነበር። ስድስት ለውጥ ቢያደረግም ቡድኑን ያዳከመ ለውጥ አይደለም። በመጨረሻዎቹ የሴሪያ ጨዋታዎችም ኢንተር ሻምፒዮን ይሆናል የሚባልበት አንደኛው ምክንያት አሁንም ቢሆን እንደዚህ እኩልም ቢሆኑ ግን ሁለቱም ሉኑም ጨዋታዎቻቸውን ያሸንፋሉ ተብሎ አይጠበቅም። ሁለቱም ወጣ ገባ ፎርም ያላቸው ስለሆኑ፣ ለምሳሌ ኢንተርን ብታይ ካለፉት ስምንት ጨዋታዎች አንድ ብቻ ነው የተሸነፈው። በሴሪያ ግን ካለፉት ሰባት ጨዋታዎች ሁለቱም ብቻ ነው ያሸነፈው ደግሞ ስለዚህ አምስት ጨዋታ ላይ ነጥብ ጥሏል ማለት ነው ናፖሊም ልክ እንደዚሁ ነው። በሁለት የውድድር ዘመን አጋማሽ ብዙ አቻ የሚለያየ ቡድን ነው እና በተቀሩት ጨዋታዎች ሁለቱም ቡድኖች መቶ ፐርሰንት አሸንፈው መጨረሻ ላይ እኩል ነጥብ ይዘው ወደ ፕሌኦፍ ይሄዳሉ የሚል ግምት። ወደ ፕሌኦፍ ከሄዱ ለኢንተር በተለይ በጣም አደገኛ ነው። ቻምፒየንስ ሊግ ፋይናል የሚደርስ ከሆነ ከቻምፒየንስ ሊግ ፋይናል ሶስት ቀን በፊት ነው ፕሌኦፉ የሚደረገው። በፍጹም የሚመረጥ ጊዜ አይደለም። ቻምፒየንስ ሊግ ፍጻሜ ከደረሰ ባርሴሎናን በደርሶ መልስ አሸንፎ እኔ መጀመሪያውን ሰላሳ ምናምን ደቂቃ ስታይ በፍጹም ሚላን ሶስት ለዜሮ የሚያሸንፍ አይመስልም ነበር። ጨዋታው መጨረሻ ላይ ኤሲ ሚላን እየመራ ቢወጣም፣ ግን ኢንተር በርቀት የተሻለ ቡድን ነበር። ሁለት ምናምን ጎል ማስቆጠር ይችል ነበር በዛ የጨዋታው የመክፈቻ ደቂቃዎች ላይ የጨዋታው ኦፕኒንግ ፌዝ ላይ ዘለግላለ ጊዜ አሰልጣኙ ተለያዩ ማርከስ ቱራም ስለተጎዳ ሜዲ ታሬሚን የሚያሰለፈው ሜዲ ታሬሚ ከሚላኑ አሰልጣኝ ሴርጂ ኮንሴሳዋ ጋር በፖርቶ አብሮ የሰራ ነው። በደንብ የሚተዋወቁ ናቸው። ግን የስትራክቸር ለውጥ አያደርግም። ሁሌም በሁለት አጥቂዎች መጫወት የሚወድ ነው። ትላንትና ስለ ቶሮ ላውታሮ ማርቲኔዝን ከማዲ ታሬሚ ጋር ነው አንድ ላይ ያሳለፈው። ሚኪቻሪያን በጣም ድንቅ ነበር በመጀመሪያ አጋማሽ። ውሉ እያለቀ ነው ያድሱለት እንደሆነ አይታወቅም። ግን ግሩም ነበር። ዲማርኮና ዴንዝል ደንፍሪስ አሁንም ስለሌለ በቀኝ በኩል ማቴዎ ዳርሜያን ነው ትላንትና የተጫወተው። ሁለቱም እንደ ተለመደው እንደ ሚላን እንደ ኢንተር ማጥቃት በተደጋጋሚ ወደፊት ለጥጠው የሚሄዱ ናቸው። ትላንትና ትላንት ብቻ አደለም፣ እርግጥ ያደረገው ሰርጆ ኮንሴሳው ሰሞኑን በሶስት አምስት ሁለት መጫዎች ጀምሯል። ስለዚህ ሶስት አምስት ሁለት ከኖ ሶስት አምስት ሁለት ነው። የኢንተር ኤሲ ሚላን ሁለት አጥቂዎች ስለማይጠቀም ሶስት አምስት ሁለት ማለት አይቻልም። ምክንያቱም ሶስት አራት ሶስት ብንለው ይሻላል። ፖሊሲክ ና ሊያየው ናቸው ከዮቪች ጋር የሚጣመሩት ስለዚህ ሁለት የክንፍ ተጫዋቾች ተጫዋቾችን አንድ ዘጠኝ ቁጥር አብረው የሚጫወቱ ናቸው። ግን በአንድ በኩል ልክ ተመሳሳይ ሲስተም ሲሆን ሶስት አምስት ሁለት ሶስት አራት ሶስት ሲሆን ብዙ ሜዳ ውስጥ የአንድ ለአንድ ዱዌሎች ይኖራሉ እና በሁለቱ ክንፎች በኩል የነበሩት በተለይ በሚላን ቀኝ በኩል የነበረው ሂሜኔዝ በማጥቀቱ በኩል በጣም ጥሩ ነው። የመጀመሪያው ጎል ሲቆጠርም ክሮስ ያደረገው እርሱ ነው። በመከላከል በኩል ግን ችግር ስለነበረበት ፌዴሪኮ ዲማርኮ እና ደግሞ ኢንተር ኳስ በሚቆጣጠርበት ጊዜ ባስቶኒም እንደ ፉልባክ እንደ የመሀል ተከላካይ ሆኖ ሲጫወት እንደ ልብ አንደርላፕ እንዲያደርግ ስለሚፈቀድለት ያንን ሩጫ ለመቋቋም ችግር ነበረባቸው። ግን የመጀመሪያ አጋማሽ ላይ ኢንተር በሁሉም ዘርፍ በተለይ የመጀመሪያው 30 ደቂቃ ከፍተኛ ብልጫ ነበር። ሶስት ትልልቅ የጎል ዕድሎች ፈጥረው ነበር። ጨዋታው እንደተጀመረ ማቴዮ ዳርሜያን ለጥቂት ነው ወደ ውጭ ወጣበት። ይሄ ደግሞ በሌላ በኩል ያለውን የሚላንን መከላከል ድክመት የሚያሳይ ነው። ቴዮ ኤርናንዴዝም በመከላከል የሚደነቅ ተጫዋች አይደለም። ከዚያ ፌዴሪኮ ዲማርኮ ሌላኛው ዊንግ ባክ ብረት መለሰበት። ከዚያ ላውታሮ ትልቅ እድል አግኝቶ ነበር። ስለዚህ በመጀመሪያው 230 ደቂቃ ትልልቅ የጎል እድሎች ነበሯቸው። በኤሲ ሚላን በኩል በሶስት ተከላካዮች፣ በሁለት ዊንግ ባኮች በመከላከል ጊዜ በባክ ፋይፍ መጫወት ብዙ ሴኩሪቲ አልሰጠውም። በእርግጥ ባለፉት ሶስት ጨዋታዎች አንድ ጎል ብቻ ነው የተቆጠረበት፣ በቀደም በአታላንታ ብቻ ከባባር ጨዋታዎች ነው እያደረገ ወደ ኡድኔ ሄዶ ከኡድኔዜ ጋር ነው የተጫወተው። ከሜዳ ውጭ ከኡድኔዜ ጋር መጫወት ቀላል አይደለም፣ ከአታላንታ ጋር መጫወት ቀላል አይደለም። ኢንተር ነው ትላንትና፣ ሴሪያው መሪ ለቻምፒየንስ ሊግ አንዳንድ ሰዎች ለአሸናፊነት የሚያጩት ቡድን ነው። ከነዚህ ጨዋታዎች አንድ ጎል ብቻ ነው የተቆጠረበት፣ ግን ይሄ ትላንትና የመጀመሪያው 30 ደቂቃ ላይ ቡድኑ የነበረበትን የመከላከል ድክመት አይሸሽገውም። በተለይ በዊንግ ባክ ቦታዎች ላይ ከፍተኛ ድክመት ነበረበት። ጎሉ ሲቆጠር ከጨዋታው ፍጹም በተቃራኒ ሁኔታ ነው ጎል የተቆጠረው። ዶሚናንት የነበረው ኢንተር ነው ጎል ማስቆጠሩ የጊዜ ጉዳይ ብቻ ይመስል ነበር። የመጀመሪያውን ጨዋታ ከሜዳ ውጭ አንድ ላንድ አቻ ተለያይቶ ነው የመጣው። ከዚያ በኋላ ነው ጎሉ የተቆጠረው። ሰላሳ ስድስተኛው ደቂቃ ላይ ነው ኤሲ ሚላን ጎሉን ያስቆጠረው። የአጌኒስ ደራኖፍ ፕሌ የሚሉት ማለት ነው። በጣም ያልተጠበቀ ሰዓት ላይ ነው ጎሉ የተቆጠረው። ሉካ ዮቪች ግሩም አጨራረስ ነው። በሁለቱ ያጋማሽ በተለይ አስደናቂ ነበር። የሆልዳፓ ጨዋቱ እንደው እንደ እንደ ክላሲክ ዘጠኝ ቁጥር መቁጠር ያስቸግረኛል እሱን እንደ ዘጠኝ ናይን ኤንድ ሀፍ የሚሉት ዘጠኝ ተኩል የሚሉት አይነት ተጫዋች ምክንያቱ በጣም ድሮፕ ያደርጋል ወደኋላ ላይ ይመለሳል ማለት እሱ በሱ ቀኝና ግራ በኩል የሚጫወቱት ለያየውና ፑሊሲክ በተደጋጋሚ የኢንተርን የተከላካይ መስመር አጥበበው እየገቡ ለማጥቃት እድል ነበራቸው ይሄ ሆኖ በሁለተኛው አጋማሽ ግን ጎሉን ያስቆጠረው የመጀመሪያ አጋማሽ ላይ ነው የነበረው አሁን አንደኛ ጥሩ ሰዓት ላይ ነው ጎል የተቆጠረው፣ እረፍት ከመውጣታቸው ቀደም ብሎ። ሁለተኛ አጋማሽ እንደተጀመረም አራት ደቂቃ እንደተጫወቱ ነው ሁለት ጎል የተቆጠረ። ይሄ ደግሞ የማዘን መት ጎል ቴዮ ርናንዴዝ ነው የማዘን መቱን ያሻገረው። በኋላ መጨራረፍ ነበረው ግን መጨረሻ ላይ ይኸው ልጅ ሉካ ዮቪች ጎሉን አስቆጠረ። ና ድንገት ድንገት ለትሬብል ሊጠበቅ የነበረው ቡድን ዘጠነኛ ስፍራ ላይ በተቀመጠውና በሚጠሉት ባላጋራ ሁለት ለዜሮ መመራት ጀመረ። ምንም እንኳ አሰልጣኝ ሲሞኔ ኢንዛጊ ከዚያ በኋላ ብዙ ለውጦች ቢያደርግም በኋላ ወዲያው ሁለተኛ አጋማሽ ይሄ ጎል ከተቆጠረ በኋላ ነው ጊዜ ሳይወስድ ሀከን ቻላን ውሉን ያስገባው፣ ግን ብዙ ለውጥ አላመጣም። በአንድ ጊዜ አራት ተጫዋች ለውጥ እኮ ነው ያደረገው። ስ ኢንተር አርባ ዘጠነኛ ደቂቃ ላይ ጎል አስቆጠረ። ከዛ ሀምሳ ሶስተኛ ደቂቃ ላይ አራት ተጫዋቾች አስነሳና ጨዋታውን ስዊንግ ለማድረግ ሞከር። አሁን የኢንተር ደጋፊዎች የሚያሳስባቸው አንድ ነገር ካለ ሪስፖንድ አላደረገ እኔ እንዲሁም በሁለተኛ አጋማሽ ከስቴፋን ደፍራይ አንድ አጋጣሚ በስተቀር፣ እሱንም እንደ ማይክ ሚኞ አይነት የላቀ ግብ ጠባቂ ጥሩ ሲዝን እያሳለፈ አይደለም፣ ግን በጣም ጥሩ ሙከራ ማዳን የሚችል ግብ ጠባቂ ነው። ከሱ በስተቀር እሱም የቆመ ኳስ የማዕዘን ምት አላስታውስም። ከሚላን ሁለተኛ ጎል መቆጠር በኋላ ኢንተር የፈጠረው ትልቅ የጎል እድል ትዝ አይለኝም። በአንዴ ኒኮላ ዜሌቭስኪን፣ ማርኮ አርናውቶቪችን፣ ዳቪድ ፍራቴሲን፣ ሀካን ቻልሃኖግሉን አስገባ ግለውጣል ነበር የአራት ተጫዋች ለውጥ ነው በአንድ ጊዜ። ሁለተኛው አጋማሽ እንደተጀመረ ጎል ከተቆጠርበት በኋላ ተጫዋቾቹን በሙሉ ያስነሳል እና ሁለተኛው አጋማሽ ምናልባት የሚላን የውድድር ዘመኑ ምርጥ አጋማሽ ነበር። የመጀመሪያ አጋማሽ ላይ እንዲሁ በጨዋታ ብልጫ ከሆነ ሳይገባው የመራ ቢመስልም፣ በሁለተኛ አጋማሽ ግን የነበረው ፐርፎርማንስ ማሸነፉን ተገቢ የሚያደርግ ነው እና ይሄ የሆነው ደግሞ የቆሸሸ ክሎዜት ውስጥ የነበረ አንድን ተጫዋች አውጥቶ ነው። ሉካ ዮቪችን ብዙ እየተጫወተ ያልነበረ ተጫዋች ነው። እንግዲህ እንደምታስታውሱ ጥር ላይ ሳንቲያጎ ሂሜኔዝ የሚባል ልጅ ከፋይኖርድ ብዙ ገንዘብ ከፍለው አምጥተዋል። ለምሳሌ ሂሜኔዝ የሌለው ሉካ ዮቪች ያለው አንደኛው ችሎታ ለነ ለያ የሆነ ፖሊሲ የበለጠ የሚስማማ ነው። ሂሜኔዝ በቃ ደንበኛ የሳጥን ውስጥ ቀበሮ ነው። የምትዳኙ ጎል በማስቆጠር ነው። ጎል ካላስቆጠረ ብዙ አይጠቅምም፣ ወይም ሌሎች ከጎል ማስቆጠር ውጭ ያሉ በርካታ ጥቅሞችን የሚሰጥ አይደለም። ይህኛው በፍራንክፉርት ጎል አስቆጣሪ ነበር። ዩሮፓ ሊግ ፍጻሜ ደርሷላል ማ ነው? በቼልሲ ነው የተሸነፈው፣ 2019 ላይ በሳሪ ቼልሲ ነው የተሸነፈው። እስከ ግማሽ ፍጻሜ ድረስ የደረሰ ቡድን ተጫዋች ነበር። ኮስቲችም የዛ ቡድን ተጫዋች ነበር። እሱም ወደ ዩቬ ሄደ ምናምን፣ የዛ ፌመስ ፍሮንትሪ አባል የነበረ ነው። ግን አንድ የሚሰጥሽ ጥቅም፣ ይሄኛው ወደ ኋላ ይመለሳል፣ ድሮፕ ያደርጋል። የእሱ ወደ ኋላ መመለስ ደግሞ ኢንተር ሲያጠቃ ማ ነው ኤሲ ሚላን ሲያጠቃ፣ ድንገት አራት ተጫዋቾች ይኖሩታል ከፊት እና ሶስት ለአራት ብልጫ ይወስዳሉ። በተለይ ዲማርኮ ወይ ከሁለቱ አንዳቸው ወደ ኋላ ሪትሪት በማያደረጉበት ጊዜ በቂ ሰው በተጋጣሚ ቡድን ሳጥን ውስጥ ይኖረዋል ማለት ነው። ግን በባየርን ጨዋታ ላይ ያየነው አንደኛው ድክመት በኢንተር በኩል ቢያሸንፍም፣ አየሽ እኔ ግፍ አይደለም ባየርን መሸነፉ። ግን ባየርን ከኢንተር ሚያንስ ቡድን አልነበር። የመጀመሪያውን ጨዋታ መሸነፍ አልነበረበትም በጭራሽ። የመልሱ ጨዋታ ሁለት የማዘን ምት ጎሎች ተቆጥረውበት ነው የተሸነፉት። ሁለት የማዘን ምት ጎሎች የማዘን ምት ጎሎች ናቸው። ችግር የለውም ግን በብልጫ አይደለም የተሸነፈው። ግን አንድ እዛ ጨዋታ ላይ ያየነው ነገር የቆመ ኳስ የመከላከል ድክመት እየታየበት ነው። ትናንትና አንደኛው የቆመ ኳስ የመከላከል ድክመት ነበር። በቀደም ደግሞ ከቦሎኛ ጋር በነበረው ጨዋታ ጎሉ ሲቆጠር ሰባት የኢንተር ተጫዋቾች ሳጥን ውስጥ ነበሩ። ሶስት የቦሎኛ ተጫዋቾች ናቸው በተቃራኒ ሳጥን ውስጥ የነበሩት። ሰባቱ ሶስቱ መቋቋም አቅቷቸው ነው። ኦርሶሊኒ ልክ ነው። በጣም አስደናቂ ከጠባብ አንግል የተቆጠረ የመቀስ ምት ጎል ቢሆንም፣ ድንቅ ጎል ቢሆንም ምን ሊያደርጉ ይችሉ ነበር የሚል ጥያቄ ሊነሳ ይችላል ግን ማርኪንጋቸው በፍጹም ትክክል አልነበረም የቢሴክን ፓስ በጭንቅላቱ ክሊር ለማድረግ የሞከረበት መንገድ ትክክል አልነበረም እንዲህ ሆኖ ቅድም አንድ አድማጫችን ያነሳው ቲያኒ ሬይንደርስ ሶስተኛውን ጎል አስቆጥሮ አለቀ ይህን ኳስ ራፋኤል ሊያ የሆነ የሰጠው ማቀበል ይችል ነበር ታሚ አብርሃም ሳጥን ውስጥ ስለነበር ግን በቀጥታ ወደ ጎል ነው የመታው ቲያኒ ሬይንደርስ ለሚላን ከፈረመበት ጊዜ ጀምሮ የሚላን መጥፎ አመት ነው በሁሉ ረገድ ይሄኛው አመት ግን ለኃይለኛው የፖሴሽን ቡድኖች ሚላን ራሱ ግዙፍ ክለብ መሆኑን አውቃለሁ፣ ግን ለባርሰሎና የባርሰሎና ደጋፊ የሆነው ምን ያደገው ለማንቸስተር ሲቲ ለባየር ሚኒክ ክለብ ምን ለመጫወት ከበቂ በላይ ክህሎት ያለው ተጫዋች ነው። አስራ አምስተኛ ጎሉ ነው ያስቆጠረው፣ በዚህ ሲዝን አስራ አምስተኛ ጎሉን ያስቆጠረው። ጎል አስቆጣሪ የሆኑ አይደለም የመጣው በጣም አስደናቂ ቅድም አድማጫችን እንዳለው እነዚህ ሆላንድ፣ ስፔን የሚያፈሯቸው አይነት የአማካዮች ታይፕ ነው ቲያኒ ሬንደርስ ጨዋታ ኮንትሮል ያደርጋል። ያ ስለ ፔድሪ የምናነሳው አይነት ተነጻጻሪ ቴክኒካዊ ችሎታ ያለው ተጫዋች ነው፣ ደግሞ ጎሎች ያስቆጠራል። ሶስተኛውን ጎል ሊያልቅ ሲል የተቆጠረ ጎል ሰማኒያ አምስተኛ ደቂቃ ላይ ግን ቼሪ ኦን ደ ኬክ ነው። ምክንያቱም ከዛ በፊት ሚላን ከፍተኛ ብልጫ ስለነበረው በሁለተኛው አጋማሽ ማሸነፋቸው ተገቢ ነበር። አሰልጣኝ ሲሞኔ ኢንዛጊ ከጨዋታው በኋላ አሳስቦኛል አለ በጣም የቡድኔ ሁኔታ፣ ምክንያቱም ሁለት ተከታታይ ጨዋታ መሸነፍ የተለመደ አይደለም። በእርግጥ በቦሎኛ መሸነፍ አይገባንም ነበር አለ ምን ምን እየሆነ መጣም ሳይሆን ጨዋታ ኮንትሮል ማድረግ ማድረግና ጌም ማኔጅ ማድረግ የተለያዩ ኮንሰፕቶች ናቸው ይላሉ። የመጨረሻዎቹ ደቂቃዎች ላለመሸነፍ ነበር የተጫወቱ ከቦሎኛ ሀገር ግን በበቂ መጠን ጨዋታውን አልተቆጣጠርም። ስለዚህ የመጨረሻዎቹ ደቂቃዎች ቦሎኛ ድሎች እየፈጠረ ነው በአደጋው እየመጣ ነበር። እንደው ባለቀ ሰዓት መቆጠሩ ያሳምም ይሆናል እንጂ በሁለቱ አጋማሽ ቦሎኛ የተሻለ ቡድን ነበር። መሸነፍ አልነበረብንም ወይ መሸነፍ አይገባንም ነበር ቢልም ግን ጫናው እየመጣ ነበር። ቡድኑ ለአቻ ነው የመጨረሻዎቹ ደቂቃዎች ላይ እየተጫወተ ያለው። አንድ የምታየው ነገር ነው መዳከም ነው በቃ ኤነርጂ መጨረስ ነው። ሁሉም ተጫዋች ተዳክሞብናል። ለነገሩ ኤፕሪል ሀያ አራት ላይ ስለሆነ ያለ ነው ብሏል። ግን ቡድኑ በእድሜም የገፋ ነው እና በዚህ የውድድር ዘመን በባከነ ሰዓት እንደ ኤሲ ሚላን ብዙ ጎል የተቆጠረበት ቡድን የለም። ለሚላን ግን ትልቅ ድል ነው በዚህ አይነት መጥፎ አመት ውስጥ። እንደውም ያጽናናቸው ነገር በመጥፎ አመት ውስጥ ምንድነው ስ ሴቪንግ ወይ ካፕ ማሸነፍ አለብሽ ወይ ደርቢዎች ማሸነፍ አለብሽ አሁን ብዙ ጊዜ ሮማና ላትሲዮ በቃ አያሸንፉም፣ ስኩዴቶ አያሸንፉም። ምክንያቱም ላትሲዮ 25 ዓመት ሆኖታል፣ ሮማ 24 ዓመት ሆኖታል። ሁለት ሺህና ሁለት ሺህ አንድ ላይ ነው ያሸንፉ በቃ ከሩብ ክፍለ ዘመን ሩብ ክፍለ ዘመን አላሸንፉም። ስለዚህ ለላትሲዮ ደጋፊዎች ስኩዴቶን አሸንፍ የሆነ ወይ ምናምን አደለም እንደማያሸንፉ ስለሚያውቁት። ለሮማ ደጋፊዎች ሮማ የበለጠ ተቃርቧል፣ በተለያዩ በክላውዲዮ ራኘሪ ጊዜ 2010 ላይ ከኢንተር ጋር ከሞሪኞ ኢንተር ጋር ሩዲ ጋርሲያ ጊዜ ከኮንቴ ዩቬንቱስ ጋር ተፎካክረዋል። ግን ብዙ ጊዜ ስኩዴቶ ስለማያሸንፉ የሲዝኑ ትልቁ ጨዋታ ዋንጫውን ለማሸነፍ ባለ ፍክክር ውስጥ የሚደረገው ጨዋታ አለ። እርስ በርስ የሚያደርጉ ጨዋታ ነው። በቃ መጨረሻ ላይ ቀና የሚሉት ዘንድሮ የሮም ደርቢ አለቃ እኛ ነን ለማለት የሚደረግ ይሆናል። አሁን ለሚላን አመቱ ጥሩ ስላልሆነ ሲዝኑን ከዲስ በጣም መጥፎ ሲዝን ከመሆን የሚታደገው ደርቢ ላይ ያለ ሪከርድ ነው። እንዲህ አይነት ደካማ ቡድን ሆነው ማለት ነው እና የሚላን የኢንተር ሁኔታ ግን ብዙ ሰዎች ሶሊድ ነው ምናምን ይላሉ። አሁን በደንብ ጎል እየተቆጠረበት ባየርን ካስቆጠራቸው ሶስት ጎሎች በላይ በሁለቱ ጨዋታዎች ስድስት ጎል ማስቆጠር ይችላል። ሀሪኬን በሁለቱ ጨዋታዎች ላይ ኤፊሽንት አልነበረም፣ በተለይ በመጀመሪያው ጨዋታ። በመልሱ ጨዋታ እንኳን ጎል አስቆጥሯል። መጀመሪያው ጨዋታ ላይ ማይክል ኦሊሴ፣ ሰርጅ ግናብሬ፣ ሌሎች ተጫዋቾች ትልልቅ የጎል እድሎች አባክ ነው ነበር አሁን ትላንትና ይሄ ሚላን ይሄ ሚላን ሶስት ጎል አስቆጥሮበታል። ቦሎኛ በቀደም ጎል አስቆጥሮበታል እና ሰዎች ከአራቱ የቻምፒየንስ ሊግ ቡድኖች ከቀሩት የግማሽ ፍጻሜ ቡድኖች በእርግጥ አርስናልም ዲፌንሲቭሊ በጣም ሶሊድ ነው። የቻምፒየንስ ሊግ ምርቶ ዲፌንስ ነው አርስናል። ግን ኢንተር ደግሞ ፕራግማቲክ አሰልጣኝ ያለው ነው፣ በጣም ጠጣር ነው ይባላል። ሰሞኑ እንደ ልቡ ጎል እያፈሰሰ ነው ይሄ ቡድን። እሁድ ደግሞ ከሮማ ጋር ነው የሚጫወተው። ሮማ ደግሞ በ2025 አልተሸነፈም። አሰልጣኝ ክላውዲዮ ራኒሪ ስድስተኛ አስራ ወጥተው የነበረን ቡድን ስድስተኛ ለ ቻምፒዮንስ ሊግ ስፍራዎች የሚፎካከል ቡድን አድርገውታል የሴሪያ የወቅቱ ኢንፎርም ቡድን ያለፉትን ሶስት ወራት ፐርፎርማንስ ብንወስድ ሮማ ነው ከዛ ደግሞ የባርሰሎናን ጨዋታ ታሳቢ ማድረግ አለበት ምክንያቱም በጥቂት ቀናት ውስጥ ነው የጨዋታው የመጀመሪያው ግማሽ ፍጻሜ በስፔን የሚደረገው ስለዚህ እንዴት እንደሚያደርግ አይታወቅም ግን ኢንተር በጥሩ ሁኔታ ውስጥ አይደለም ያለው የድሮ ጓደኞች ነበሩ ላትሴ ውስጥ አብረው ተጫውተዋል የ ኢንተርም ተጫዋች ነበር። አሁን የሚላን አሰልጣኝ ሆኖ ቢገጥምም የኢንተር ተጫዋች ነበር እና በዚህ ዓመት ከዚህ አሰልጣኝ ጋር ቀድሞ ጓደኛው ጋር ያለው ሪካርድ የሚያስገርም የሚገርምሽ መባረሩ አይቀርም የተባለ ነው። ሴሪያ ያለው ውጤት ጥሩ አይደለም። ኢንተር ደግሞ ምንም እንኳ ጄሪ ካርዲናሌ ከመጡ በኋላ የመጀመሪያ ዋንጫቸው ሊሆን ቢችልም አምስት ጊዜ ብቻ ነው ከዚህ በፊት ያሸንፉ ብዙ ጊዜ ያሸንፎት የሚያቀቡ ውድድር አይደለ መጨረሻ ጊዜ ሁለት ሺ ስምንት ነው ኮፓ ኢጣሊያ ያሸንፉ ዋንጫውን ኢንጆይ ማድረጋቸው አይቀርም ግን በኖካውት አንለካም የሊግ ፐርፎርማንስ ነው ዋናው ጥሩ ሜጀርመንት። በሊጉ ደግሞ ዘጠነኛ ስፍራ ላይ ነው የተቀመጡት። በቻምፒየንስ ሊግ የሚሳተፉ አይመስልም። ግን ካሸነፉ ዩሮፓ ሊግን ወደ ዩሮፓ ሊግ ያሳልፋቸዋል። ቀጥታ አምስተኛ ሆኖ የመጨረስ እኩሌታ ማለት ነው በስኩዴቶ በሴሪያው ስለዚህ ትልቅ ውጤት ነው ለነሱ በዚህ አመት የመጀመሪያውን ጨዋታ ሁለት ላይ እንዳሸነፉ በሱፐር ኮፓ ኢታሊያ ሁለት ለዜሮ ከመመራት ሶስት ለሁለት አሸንፉ። በሴሪያው በመልሱ ጨዋታ አንድ ለአንድ ተለያዩ። ባለፈው አንድ ለአንድ ተለያዩ። በግማሽ ፍጻሜው የጀመሪያው ጨዋታ ትላንት ሶስት ለዜሮ አሸንፉ። በመጥፎ ዓመት እንዲህ አይነት ስኬት ነበራቸው። ከሁለት ሺ አስራ አራት አስራ አምስት የወደደር ዘመን በኋላ ይሄ መጥፎ የኢንተር ስብስብ የሚባል ያኔ ዲዮጎ ሎፔዝ፣ ኢግናዚዮ አባቴ፣ አዲል ራሚ፣ ዲዮንግ፣ ቫንሂንክል ምናምን ያሉበት ቡድን ከዛ በኋላ መጥፎ ስኳድ የሚባለው ይሄኛው የሚላን ስኳድ ነው ግን ለትሬብል የሚጠበቀው ለኳድሩፑል የሚጠበቀውን ቡድን በዚህ አመት ከአምስት ጨዋታ ሶስት አሸነፈ፣ ሁለቱን አቻን የተለያየ ሆነ። ትልቅ ድል ነው፣ ግን ኢንተር አንዱን ዋንጫ ማጣቱ ግድ ከሆነ ቢያጣ ብዙ ግድ ማይለው ኮፓ ኢታሊያ ነው። ልክ ነው። በመጨረሻ ላይ ቻምፒንስ ሊግ ሴሪያ ቢያሸንፉ ስኬታ ማመት ይሆናል፣ ግን ሁለቱም አጣብቂኝ ውስጥ ነው ያሉት። በሴሪያው ለናፖሊ በር ከፍተዋል። በቻምፒየንስ ሊግ አሁን ሰሞኑን በሚያሳዩት ሁኔታ ባርሰሎናን ያልፋሉ ብሎ መተማመን የሚያስቸግር የፎርም ችግር አለባቸው። ሁለተኛ በሴሪያውም የቀሩት ጨዋታዎች ከባባድ ጨዋታዎች ናቸው። ናፖሊ ቶሪኖ ብቻ ነው ግን ከአንድ እስከ አስር ካሉት ቡድኖች መካከል ሶስቱን ይገጥማል። ከአራቱ ጨዋታዎች ኢንተር ከአንድ እስከ አስር ካሉት ቡድኖች ሮማ አንደኛው ነው እንጂ ሌሎች ከባባድ ጨዋታዎች አሉበት። ስለዚህ አስቸጋሪ ሳምንታት ናቸው ለሚላን ግን የውድድር ዘመኑን በጥቂቱ ከለየለት ቀውስ የሚጠብቅ አይነት ውጤት ነው። ምሳ